ማን ነው እየዋሸ ያለው? እፎይ ወይስ ሲኖዶሱ? አንዱ ምረጡ። እፎ ያልዋሸ የምትሉ ከሆነ ሲኖዶሱ ዋሽቷል እያላችሁ ነው። ሲኖዶሱ እፎይ የሚባለው ግለሰብ የማህበራዊ አንቂ ወይንም አክቲቪስት በሚል ነው የገለጸው። የሃይማኖት መምህር እንዳልሆነ ሲኖዶሱ ራሱ አረጋግጧል። እንግዲህ የፌዴራል ፖሊስ ይህንን ግለሰብ ለምን መያዝ እንዳልፈለገ አላቅም። ምናልባትም ይህ የሲኖዶሱ መግለጫ ከወጣ በኋላ ግን እፎይን ላለመያዝ ምንም አይነት ምክንያት አይኖራችሁም። ግለሰቡ አክቲቪስትና የፖለቲካ ስራውን ሲሰራ የነበረ ግለሰብ እንጂ አንድ ሃይማኖት መምህር እንዳልሆነ በራሳቸው ሲኖዶስ ተገልጿል። ግለሰቡ ውሸታምም እንደሆነ ጭምር ያልሆነ ነገር ሆነ ብሎ የሚያወራ አንድ ተራ የሆነ ግለሰብ እንደሆነ በራሳቸው አንደበት ተገልጿል። ሰላምን የምትፈልጉ ከሆነ ይህንን ግለሰብ ለህግ አሳልፋችሁ ነው መስጠት ያለባችሁ። እንግዲህ አንዱ ምረጡ። ሲኖደሱ ግለሰቡ ውሸታም አክቲቪስት ነው ብሎ ነው ያወጣው። እናንተስ ምን ትላላችሁ? የድሮው ያሬድ የአሁኑ ሪያድ፣ የድሮ ዮብ የአሁኑ አዩብ። ድሮ ያሬድ ነበርኩኝ አሁን አብዱራህማን። የድሮ መታገስ ጌትነት የአሁኑ የአህያ ጌትነት፣ አሁን ዑመር ሪያድ ይባላሉ። የመጀመሪያ ስሜ ገመቹ ተስፋዬ ነው። ከሰለምኩኝ አንድ 15 አመት ይሆነኛል። አምስት አመት፣ ሰባት አመት፣ አስር አመት እኔ ከሰለምኩ ስድስት ወር ነው። እስልምና ያገኘውበት መንገድ ከጓደኛ ጋር በጓደኛ ምክንያት ነው። ልጆች ነበርን። ልሰልምበት የቻልኩበት ምክንያት ደግሞ የሱረቱል አራህማን የዛ የቁርአን አያት ነው። በዛ ምክንያት ነው ልሰልም የቻልኩት። የእሱን ትርጉሙን በማጥናትና ምን እንደሚል እሱን የሱረቱል አራህማን በማስተንተን በዛ ምክንያት ነው ልሰልም የቻልኩበት ምክንያት ወላሂ ስንት አመት መሰለ አልፈልግም እያልኩኝ፣ ወደ ሶስት አመት አልፈልግም እያልኩኝ ነበር። አለቄ ሁሌ ይነግረኛል። ጠዋት እደበቀ ሁላ ነበር እሱ ይሄን እንትን ላለመስማት ፈርሃድ ባሻ አሁን የሚያሰራኝ እና ብዙ አመት አልፈልግም ብየ ነበረ። በጣም ብዙ አመት አላቅም ወላሂ፣ የሆነ ሰዓት ላይ በቃ።

እስልምና እንጂ አንድ አምላክ ብቻ ማምለክ ነው ያለብን። አንድ አምላክ ብቻ ነው ማምለክ ያለብን። ነ ሙስሊም የሆናችሁ በአላህ ጠይቃችኋለሁ፣ ይሄንን ቪዲዮ ሸራርጉ ለሙስሊም ሙስሊማት በአጠቃላይ ይዳረስ። ሐዲት ነው የነብዩ አለይሂ ሰላቱ ወሰላም፣ ትርሚዚ ናቸው ዘገቡ። ነብዩና ሙሐመድ ሰለላሁ አለይሂ ወሰለም አዛኙ ነብይ እኛን ሲመክሩን ሲያስተምሩ ምን አሉ? ኢነልዓብደ ለየተከለሙ ቢከል ይመሃል። አንድ ባርያ አንዲት ንግግር ይናገራል። ላ የራ ቢሃ በእሰን ጐጂ መስል አትታየውም። ምትጐዳው መስል አትታየውም። ጀሃንም ታስገባኛለች የሚሆን አያስብም። ግን ምን እንዳሉ ታውቀላችሁ? የህዊ ቢሃ ፊናሪ ሰብዒነ ኸሪፋ እሳት ውስጥ ሰባ ዓመት ይወርዳል። ሰባ ዓመት ይቀጣል። አይደለም ለመውረድ ብቻ ሰባ ዓመት ይፈጅበታል። ምን ማለት ነው ምን ማለት ነው? ይሄ ሙስሊም በዚች በአንዲት ቃል ምክንያት ከኢስላም ወጥቶ አላህን ተሳድቦ በኢስላም አንቋሾ ለመቀለል ለማሳቅ ብሎ ከኢስላም ይወጣና ጀሃነም ይጣልና መጨረሻው ለመድረስ ሰባ ዓመት ይፈጅበታል። ሙስሊምማ ኸሪፍ አርባ ዓመት የተባለውን እንኳ አይገባም። ሙስሊም የሆነ ሰው ጀሃነም ውስጥ ኸሪፍ አርባ ዓመት የሚወስድ የጀሃነም ሸለቆ ነው። ጀሃነም ውስጥ ኸሪፍ መጨረሻው አይደርስም። ሙስሊም ያ ሙስሊም የነበረ ሰው ሰባ ዓመት ጀሃንም የተሽከረከረው በዛች ለመቀለድ ለማሳቅ ብሎ በኢስላም ላይ በአላህ በመላይኮች በነብያቶች አንቋሾ እስልምናውን አጥቶ እሳት ላይ ይጣልና መጨረሻው ላይ ለመድረስ ሰባ ዓመት ፈጅበታል። አብዱላህ አህመድ ሙሐመድ ፋጢማ ኸዲጃ በመባል ብቻ ሙስሊም መሆን የለም ያ ኢኸዋን። ስለዚህ ምላሳችንን መቆጠብ አለብን። በአላህ ላይ በኢስላም በነብያቶች በመላይኮች ማሾፍ መቀለድ ማንቋሸሽን መጠንቀቅ አለብን። ይሄ ቪዲዮ ለብዙ ሙስሊም እንዲደርስ ሁላችሁም ላይክ ሼር አድርጉ። አትጎድም ተጠቀሙበት። አላችሁ ለምሳሌ አህል ብንዳነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን። በቅርቡ በአክሱም ከመቶ ስልሳ በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ። በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው። ክቡር ሚኒስትር ሆን ተብሎ መንግስትና ህዝብ ለማቀየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይስኩል ላይ ነገ የሆነ ቴክኒክ እና ሙያ ከነጎዳ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንጻር የትምህርት ሚኒስትር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃ ኒቃባቸውን ሂጃባቸውን ለብሱ ስገቡ ብዙ ኢሹዎች ይነሳል። የሴኩሪቲ የምን ኢሹ ሊባል ይቻላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ኒቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በአለም አቀፍ ደረጃ ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊ እና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያለ ያለው ነው፣ ትክክል አይደለም። ልክ የሰማን ቀን የዛን ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችንትን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንዲሆኑ ስንት እንዳሉ ምናምን ጠይቅ። ከክልሉ ትምህርት ቢሮ ጋር ተነጋግረናል በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የሉ። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ ዲፍረንት ስቶሪ። ኒቃብ የተለየ፣ ሕፃናቶች ልጆች ባሉበት ትምህርት ቤት አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኪዩሪቲ ሪስክ አለው። አንተ ባለህበት፣ እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል፣ አለ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ ምጠታችሁ ምታስቀየሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ እየሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ህዝ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም። በቃ አፉ በለኝ በቃ ይቅርታ፣ እስከ ዛሬ ሶላቴን የሚያሳለፍኩበት ጊዜ አለ፣ አንተን ሳላቀ የበደርኩት ጊዜ አለ፣ አንተን ሳላቀ ዚና ላይ የወደቅኩት ጊዜ አለ፣ ከአንተ ቤት የራቅኩበት ጊዜ አለ። አሁን ላይ ለምንሃለው፣ አፉ በለኝ ማረኝ፣ በቃ ማረኝ። እኔ አሁን ያንተን አፉታ ነው፣ ያንተን የፊትን ፈገግታ ነው የምፈልገው። ማረኝ በቃ ይቅርብ እያለሁ በለኝ። ከዚያ በኋላ ላ እኔ የምፈልጋት ሀጃለች። ለአንተ የጥፍር ቆሻሻ ያክል የመርፌ አንዲት መርፌ ዋ ውስጥ ተነክራ ስትወጣ ይዘው የምትወጣ ዋ ያክል እንኳን የማትሆን ነገር አንዲት ሀጃለችኝ። ያቺ ሀጃዬ በአንተ ስር ናት ያለችው። የምሰጠኝም አንተ ነህ፣ የምታደርገውም አንተ ነህ። እኔ አላቅም። ሀጃዬ የሙላልኝ በሉት። ወላሂ ነው የምላችሁ። እኔ ይህንም ብዬ ነው የለመንኩት።

ታሪክ የነበራቸውና ታሪካቸውን የሰሩ ህዝቦች በእኛ አገር እንኳን ቤተ ክርስቲያን ውስጥ ሆነው ሲያስቀድሱ ከዛም መድረክ ላይ ወጥተው የፖለቲካ ንግግር ሲያደርጉ አለፍም ብለው እልፍኝ ላይ ሰዎች ጋብዘው ስለ ሀገር ሲያወሩ እየሰሩ ያሉት ስለምንድን ነው? ስለ ኢትዮጵያ ነው። እኔ መስጂድ ዳዋ ሳደርግ እዚህም መድረክ ላይ ስወጣ ከዛም እዛ ሲሄድ ሁለት ስምን ያለኝ ይህን የተዛባ እስልምና ተዉ። እስልምና መስጅድም ስታወራ ስትሸጥም ስትሰራም ስትነግድም ፖለቲካም ስትናገር እየሰራ ያለው ለእስልምና ነው፣ እየሰራ ያለው ለሀገር ነው። አንድ ዲያቆን ቤተ ክርስቲያን ውስጥ ሆኖ የተናገረው ንግግርና ከቤተ ክርስቲያኑ ውጭ ያወራው ነገር ለሀገር እንደሆነ ሁሉ እኛም እዚህ መድረክ የምናወራው ለሀገር ነው። መስሪያ ቤትም ገብተን የምንሰራው ለሀገር ነው። መስጅድም ገብተን የምንናገረው ለሀገር ነው። ለሀገር እያወራችሁ እንደሆነ ካልገባችሁ እናንተ በኢትዮጵያ ውስጥ የምትኖሩ ሙስሊሞች ናችሁ እንጂ ኢትዮጵያውያን ሙስሊሞች አይደላችሁም። በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው። እኔ ብሬ ብዙ ጊዜ በሚናገሩው ንግር አልገረምም። ምክንያቱም ከብዙ ዓመታት በፊት ነው ሙስሊም ጠል እንደሆነ፣ ለአንድ ሃይማኖት እንደሚያደላ፣ ጽንፈኝነት እንደሚያጠቃው ብዙ ጊዜ አይቻለሁ። ምንም ግን ሙስሊምን ጠልቶ ምንም አያመጣም። እኛ እስከሰራን ድረስ ማለት ነው። የአሁኑ ትውልድ እውነት ኒቃብን እንደ ስጋት የሚወስድ ትውልድ አለ ወይ? ነፃ ትውልድ ማለት ነው። ቅድም መግቢያ ላይ እንዳልኳችሁ ኒቃብን የሚጸየፍ ወይንም የሚጠላው ባለጌ ብቻ ነው። ምክንያቱም ኒቃብ ከማህበራዊ ውድቀት ከዝሙት ከተለያዩ የማኅበራዊ ቀውሶች ሊታደግ የሚችል በተለይ ሴት እህቶቻችንንም ወንዶችንንም ሊታደግ የሚችለው አንዱ ኒቃብ ነው። ነፃ የሆነ ትውልድ ካለ ኒቃብን አይጸየፍም። ብትጸየፉትም ግን ምንም አታመጡ። ኒቃብ መብቷ ነው። እንዲህ እርቃን ማየት ከፈለግ ክለብ ምናምን አትሄድ ማታ በረብት እሳት አሁን ሙስሊም ትምህርት ቤቶች ይከፈቱ፣ በቃ እንስራ። የሙስሊም ትምህርት ቤቶች ይከፈቱ። እንደው እውነት ኒቃብን የሚጸየብ ትውልድ አለ ወይ? ኒቃብ ስጋት የሚሆንበት ትውልድ አለ ወይ? ኒቃብን የሚጠላው ባለጌ ብቻ ምንም ጥያቄ የለው።